ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላይ ስቱዲዮ እና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ ዋና መኮንና ብራችሁ ቆይታ አደርጋለሁ። አብራችሁ ነው ነው ቀዳሚ ወደ አደረግነው ዜና አልፋለሁ። የአማራ ክልል ፖሊስ ኮሚሽን ያሰለጠናቸው የ33ተኛ ዙር የአድማ መከላከል ፖሊስ አባላት በደብረ ብርሃን ከተማ አቀባበል ተደርጎላቸዋል። የአድማ መከላከል ፖሊስ አባላትም በተደረገላቸው አቀባበል ደስተኛ መሆናቸውን ገልጸው በቀጣይ ተልእኮውን በብቃት ለመወጣት ቁርጠኛ ነን ብለዋል። ሰላምን ለማረጋገጥ በሚሰራው ስራ ለጸጥታ መዋቅሩ አስፈላጊውን ሁሉ ድጋፍ ይደረጋልም ተብሏል። ዮናስ ታደሰ ዝርዝር አለው። በደብረ ብርሃን ከተማ አቀባበል የተደረገላቸው የ33ኛ ዙር የአድማ መከላከል ፖሊስ አባላቶች ደስተኛ መሆናቸውን ገልጸው ለሚሰጡ ተልእኮዎችም ዝግጁ መሆናቸውን ነው የተናገሩት። ህዝባችን በጣም ነው ምንወደው ከጎናችን እንዲሆን ፍቅሩ እንዳይለየን። ለህዝባችን እናገላግላለን በታማኝነት ህዝባችን እንወደዋለን። የአማራ ህዝብ ሁሌም የሚወደድ ህዝብ ስለሆነ ከህብረተሰቡ ምንም አይነት በቃ ህብረተሰቡ ወደ ህግ ወደ ህግ ዙሮ ህግን የበላይነት አድርጎ እንዲኖር ነው እኛ የምንጠብቀው። ያው ስሜቱ አሪፍ ነው። በጣም ደስ ብሎናል። በጣም ከሚገባ በላይ ነው ደስ ያለና አቀባበሉ በጣም አሪፍ ነበረ። በመርሃ ግብሩ ላይ የተገኙት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት የእንኳን ደህና መጣችሁ መልእክታቸውን አስተላልፈው የአድማ መከላከል ፖሊስ አባላቱ የተጣለባቸውን ኃላፊነት በአግባቡ እንዲወጡ አሳስበዋል። ሰላም ተረጋግጦ ክልሉ በልማት ኋላ ቀር እንዳይሆን፣ በመልካም አስተዳደር ኋላ ቀር እንዳይሆን ይሄን ኃላፊነት እንደምትወጡ በተግባርም ደግሞ አምስተኛ ሻለቃ ካለው ልምድ አኳያ በእርግጠኝነት ይሄን አካባቢ ሰላም ሙሉ ለሙሉ የማረጋገጥ ኃላፊነት በእናንተ የተጣለ በመሆኑ ይሄን ኃላፊነት እንድትወጡ ነው። አስፈላጊው ድጋፍና ትብብር እንደሚደረግም ነው የተገለጸው። በእኛ በኩል በተለይም ከተማው ሆነ የዞኑ ህዝብ ተቀናይቶ ይሰራል። ለጸጥታ ኃይሉ በጣም ትልቅ ክብር አለው። የሚያጋጥሙትን ችግር ከጎን ሆኖ እየፈታ የሚሄድ የፖለቲካ አመራር መዋቅር ያለበት ነው። ህዝቡም ሰላም አጥብቆ ይፈልጋል። ምክንያቱም ሰሜን ሸዋና ደብረ ብርሃን አካባቢ በልማት በቅርብ ጊዜ አመታት ወዲህ በልማት ተጠቃሚ እየሆነ የመጣ አካባቢ ነው። የሰሜን ሸዋ ዞን ዋና አስተዳዳሪ መካሽ አለማየሁ በበኩላቸው አካባቢያችን ላይ የተረጋገጠ ሰላም እንዲኖርና ሌሎች የልማት ስራዎች ላይ እንድናተኩር ኃላፊነት አለብን ነው ያሉት። የሰጠጠናችሁትን ስልጠና መሬት እንድታስነኩ ከእኛ ጋር ተባብረን ግዳጃችን እንድንፈጽም አሁን የተጀመረው አንጻራዊ ሰላም ይበልጥ አስተማማኝ ደረጃ ላይ አድርሰን የተሟላ ማህበራዊ መስተጋብር፣ ኢኮኖሚያዊ እንቅስቃሴ፣ የልማት ስራዎች እንዲቀጥሉና አርሶ አደራችን በገጠር ከዚህ የጥፋት ቡድን ነጻ እንዲወጣ ትልቅ ኃላፊነት ተጥሎብናል። በቀጣይ በሚኖሩ ተግባራት ላይም አስፈላጊው ትብብር ሁሉ ይደረጋል ነው የተባለው። የእናንተ ወደዚህ መምጣት ተጨማሪ ጉልበት ይሆነናል። በመምጣታቸውም ደስተኞች ነን። አስፈላጊውን ሁሉ ድጋፍ ከመንግስት እንደ አካባቢ አስተዳደር ከጎናቸው ቆመን ለመተባበር ለማገዝ ዝግጁ ነን። መርሃ ግብሩ ከከተማና ዞን አስተዳደር ከክልልም አመራሮች በተገኙበት ነው የተከናወነው። በደብረ ብርሃን ኮንፍረንስ ስፔሻል አገልግሎት በነጻ በማግኘታቸው መደሰታቸውን ታካሚዎች ተናገሩ። ሆስፒታሉ ለቀጣይ አምስት ተከታታይ ቀናት አገልግሎቱን በነጻ የሚሰጥ መሆኑን አስታውቋል። በዚህ ዘመቻ 1300 ታካሚዎች የሕክምና አገልግሎቱን በነጻ ያገኛሉም ተብሏል። ብርቱካን ማሞ ዝርዝሩን ይዛለች። አገሩ ጭጋግ እዚያ ታይ ነው እየሰረቅጠው እዚያ ላይ እዚያ ላይ እየሰረቅጠው እዚያ ታይ ጭጋግ ነው በሙሉ አገሩ። ታዲያ ይኸው ግፊቱ ነው ግፊቱ ነው አሉኝ። ወይ ሞራ ይሆናል አሉኝ። አይ ለማንኛውም እነሱ ያውቁታል አልኩና መጣሁ። ይኸው ታወቀ። ይኸው እጅጌ ታደሰ ይባላሉ። የአይን ብርሃናቸው ናቸው ለህክምና ደብረ ብርሃን ኮምፕሪሄንሲቭ ስፔሻላይዝድ ሆስፒታል ነው ያገኘ ናቸው። እፈትላለሁ፣ በከባድ ስፌትም እሰፋለሁ። እስካሁን እንቺ ጨምሬ ክር መርፌ ብዬ ልም እኔው ጨምራታል። የዓለም የጤና ድርጅት በ2023 እንደ ኢውሮፓያን የዘመን ቀመር በወጣው ሪፖርት መሰረት በዓለም አቀፍ ደረጃ 2.2 ቢሊየን ሰዎች ከርቀት የማየት ችግር አጋጥሟቸዋል። የአብዛኞቹ ምክንያት ደግሞ የዓይን ሞራ ግርዶሽ ነው። የዓይን ሞራ ግርዶሽ የዓይን ብሌንን ሲከብ ምንም አይነት ህመም ስለማይኖረው ታካሚዎች ቀድመው ወደ ህክምና ተቋም ለመምጣት እንዳይችሉ ያደርጋቸዋል ይላሉ። በደብረ ብርሃን ኮምፕረንሲቭ ስፔሻላይዝድ ሆስፒታል የዓይን ህክምና ስፔሻሊስት ዶክተር አለማይ ባዩ የአይን ብሌናችን ማለት ነው። እሱ ነጭ እየሆነ ሲሄድ ማለት ነው፣ አይን ሞራ ማለት ነው። እይታቸው ቀስ በቀስ እየቀነሰ ሲሄድ ያን ጊዜ ማወቅ ይቻላል። ያም ህክምና ነው። እይታው ቀስ በቀስ እየቀነሰ ስለመጣ ብቻ ግን አይን ሞራ ነው ማለት አይደለም ያው መታከምና መታወቅ ያስፈልገዋል። የደብረ ብርሃን ኮምፕረንሲቭ ስፔሻላይዝድ ሆስፒታል ከኪዩር ብላይንድነስ ፕሮጀክት ጋር በመተባበር ከመጋቢት 22 እስከ መጋቢት 27 2017 ድረስ የሚቆይ የአይን ሞራ ግርዶሽ ቀዶ ህክምናና የአይን ቆብ ጸጉር መቀልበስ ቅንደባን በዘመቻ እያካሄደ ይገኛል። ቀልጣፋ የህክምና አገልግሎት እንዲያገኙ እየተደረገ መሆኑን የሆስፒታሉ ስራ አስኪያጅ ጥላሁን ሙሉጌታ ነግረው ይሆናል። ወደ 1300 አካባቢ የአይን ሞራ ግርዶሽ ያለባቸው ሰዎች ተገኝተው ወደዚህ ሆስፒታል እንዲመጡ ፕሮግራም አውጥተናል። ከትላንት ጀምሮ እስከ ሐሙስ ድረስ የጉዞ መርሃ ግብርና እዚህ ደግሞ የቀዶ ህክምና ስራዎች ይሰራሉ ያቸውን እንደዚህ የመለየት ስራ ተሰርቶ በዚህ አይነት መንገድ እየሰራና ያለ ነው። ወደዚህ ሲጓጓዙ የትራንስፖርት ወጪ እዚህ የምግብ እና የቀዶ ሕክምናውን እንደዚሁም የመመለሻ ትራንስፖርት፣ ስለዚህ አገልግሎቱ አጠቃላይ ስናየው በነጻ የሚሰጥ አገልግሎት ነው፣ ከትራንስፖርት ጨምሮ ማለት ነው። የአይን ሞራ ግርዶሽ ቀዶ ሕክምና ተደርጎላቸው በማረፊያ ክፍል ውስጥ ያገኘናቸው ታካሚዎችም ቀልጣፋ አገልግሎት አግኝተናል እናመሰግናለን ብለዋል። ካርድ ከማውጣት ጀምሮ ለዚህ ተመላልሰን ቀጠሮ ስንይዙ ሁሉ ሰሞኑን ሁሉ የሚደረገው ነገር በጣም ደስ ይላል። በእውነት ሊመሰገኑ ይገባቸዋል። ትልቅ ትብብርና ትልቅ ድጋፍ ነው የሚያደርጉት። ትናንትና ራሱ የተደረገልን ድጋፍ በአግባቡ እንድናርፍ በአግባቡ እንድንመገብ ተደርጓል፣ በአግባቡም ቀጠሮ እንድንይዝ። ዛሬም ደግሞ የተደረገው ህክምና እኔ መናገር ይከብዳል። በጣም ደስ የሚል እና ሊመሰገኑ ይገባል። ህክምናው ጥሩ ነው፣ ሸጋ ነው። አሁን ተዚያ ይዛኝ ስመጣ ይህ መሬቱ ደህና ታየኝ። በተለይ ሴትና ወንዱንም ለየው ሽግ ነው ህክምናው። እስከ መጋቢት 27 2017 ድረስ የሚቆይ ይሆናል። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ቀጥለዋል ተመልካቾቻችን። አሁን ደግሞ ቀለሞቻችን ወደተሰኘው የዜና ምዕራፋችን እናልፋለን። በአፍራሽ ኃይሎች ሴራ ሳንጠለፍ ዛሬም እንደ ትላንቱ በአብሮነትና በትብብር እየኖርን ነው ሲሉ የኦሮሚያና የአማራ ክልል ሰሜን ሸዋ ዞን አጎራባች ወረዳ ሕዝቦች ተናገሩ። የአጎራባች ሕዝቦቹን ሰላማዊ የአብሮነት መስተጋብር በሁሉም መስክ የበለጠ በማጠናከር ለችግር ፈጣሪዎች ምቹ ሁኔታ እንዳይፈጠር እየተሰራ መሆኑን የተናገሩት ደግሞ በኦሮሚያ ክልል የአብቹና እኛአ ወረዳ አስተዳዳሪ አቶ ደጀኔ ብርሃኑ ናቸው። ዘገባውን አማሃጌታቸው ከኦቤ እናድርሶናል። በኦሮሚያ ክልል ሰሜን ሸዋ ዞን የአብቹናኛ ኛ ወረዳ ከአማራ ክልል ሰሜን ሸዋ ዞን ሶስት ወረዳዎች ጋር ይዋሰናል። የሁለቱ አጎራባች ክልል ነዋሪዎችም ለዘመናት የዘለቀ የአብሮነት እሴት ያላቸው በሰላም የሚኖሩም ህዝቦች ናቸው። ከቅርብ ጊዜ ወዲህ ግን ጽንፈኞች ሁለቱን ወንድማማች ህዝቦች ለማጋጨት ረጅም መንገድ ቢጓዙም አንድም ጊዜ ግን ተሳክቶላቸው አያቅም። የሁለቱ አጎራባች ህዝቦች የዘመናት የአብሮነት ትስስር የጽንፈኞችን ሴራ በማክሸፍ ዛሬም እንደ ትናንቱ በልማትም ሆነ ልዩ ልዩ ማህበራዊ ጉዳዮች የበለጠ ተጠና ቀጥሏል። አቶ ጸጋይ አየለና ጉብሽ ደገፋው በአማራ ክልል የአንጎሎላና ጣራ ወረዳ ነዋሪዎች ናቸው። ከአጎራባች አብቹናኛ ወረዳ ነዋሪዎች ጋር እንደ ትናንቱ ሁሉ ዛሬም አብሮነታቸውን የበለጠ በማጠናከር ለጽንፈኞች ሴራም ቦታ ሳይሰጡ ሴራዎችንም ማክሸፋቸውን ይናገራሉ። እኔ ከተፈጠርኩ ጀምሮ ስልሳ ዓመት ነው። እድሜ ያደኩትም እዚህ ነው። ጠባና ቅምኛ እኛ ከድሮም እዚች ቦታ ላይ ስንኖር ደቦ ተለማምነን ሲለምኑን እንሄዳለን፣ እነሱም ይመጣሉ። ማበርካለን እንጠራለን። ዘራችንም አንድ ነው፣ ግንዳችን አንድ ነው። እኛ እኮ መሬት ራሱ መሬት እኮ እዚህ ጋር መተን እኮ ነው፣ አርሰን ምርታችንን ይዘን የምንሄደው ከአባታችንና ከእናታችን። ድሮ በጣም ስመም ነበረ፣ አሁንም ስመም ነበር። እኛ በጣም ኦሮሞ እየሄድን ኦሮሞ ወደ እኛ እየመጣ ስለዚህ እየተፈቃቀርን ደግሞ ምን ሆነ በጋብቻም በአበልጅም እየተቃያ አቶ ጌታቸው ደገፋና አቶ አበበ ጣሰው ደግሞ በኦሮሚያ ክልል የአብቹናኛ ኛ ወረዳ ነዋሪዎች ናቸው። እነርሱም ከአጎራባች የአማራ ክልል ነዋሪዎች ጋር በማህበራዊም ሆነ ኢኮኖማዊ ዘርፍ አብሮነታቸውን ማጠናከራቸውን ነው የሚናገሩት። ለአመት በዓል ይህን እየተሸጋገርን በቃ አብረን አመት በዓል እንካፈላለን። ስራም ደግሞ ኑርዱን ካል ደቦም ማህበርም እየተጠራን አብረን እንበላለን፣ አብረን እንጋበዛለን እንጂ ምንም በኛ በኩል ምንም ፍቅር ነን። ወሬ ውጪ ውጪውን ነው እንጂ በእኛ መሃል ምንም ወሬ የለም። ሐዘኑንም አብረን እንካፈላለን። ከዛም እነሱም እንደዛው ናቸው። ለወደፊትም ይቀጥላል፣ የባሰ ይቀጥላል። ዝምድናችን ያው እንደ ድሮአችን እንቀጥላለን። በጫጫ ወንዝ ላይ የተገነባው የመስኖ ፕሮጀክት ደግሞ የበለጠ አብሮነታቸውን በልማት አስተሳስሯል። እኛ በግድቡ ዙራ ውሃ እጥረት እንኳን ቢኖራቸው። ዘግተን ወደዚህ ነው የምንመልሰው። የጋራችን ነው እናቃለን። ውሃ ሲያልቅብን በፍቅር ሄደን እንጠይቃቸዋለን። በቃ ይከፍቱልናል፣ ይዘጉልናል፣ ወደኛ በቃ ውሃ ይመጣል። እናጠጣለን ይህ ሁሉ እውነት እያለ ጽንፈኞችና የጥፋት ኃይሎች በየወቅቱ የሚያራግቡት የውሸት አጀንዳ አብሮነትን በመሸርሸር የህዝብና የሀገርን ህልውና አደጋ ውስጥ ለማስገባት ስለሆነ ህዝቡ ማወቅ አለበት፣ መንግስትም የጀመረውን የህግ የበላይነት የማስከበር ስራ ማጠናከር እንዳለበት ነው የተናገሩት። ኦሮሞና አማራ አንድ እንዳይሆን አብሮ እንዳይኖር እንዲባላ ተብሎ የተቀመጠ ነገር ነው። ይሄን ደግሞ እኛ አውቀናል፣ አንጣለም። ኦሮሞ እኮ የኔ አካል ነው ወገኔ ነው። አማራም ደግሞ ለኦሮሞ አካሉ ነው ወገኑ። እኛ መሰላችሁ ሰላም ነው የምንፈልገው፣ ሰላምና ልማት ነው። ሰላም ካለ ልማት አለ። ስለዚህ ይሄ እውከት በጣም ጠለቅ ብሎ አሁን ወጣ ያለውን በድር አለ በድር ወጣ ያለውን እንዴት ነው የት ትሄዳለህ? እየመከር እየተቆጣን እንደዛ ነው ያለንበት። ሁለቱ የአጎራባች ህዝቦች በደስታም ሆነ በሐዘን በሌሎችም ሁሉ ሁሌም በአንድነትና በጋራ የሚኖሩ ሲሆን እነዚህን የአብሩነት እሴቶች የበለጠ በማጠናከር እየተሰራ መሆኑን የተናገሩት ደግሞ የአብቹና ኛ ወረዳ አስተዳዳሪ አቶ ደጀኔ ብርሃኑ ናቸው። እንደ አብቹና ኛ ወረዳ እኛን የሚያዋስኑ ወረዳዎችን አገናኝተን አንድ ላይ ከዞንም የተወከሉ አመራሮች ባሉበት ተነጋግረናል፣ ተወያይተናል። በዛው ልክ ልማት ስራም በዛው ልክ የተሰራ ቆይቷል። በፊት የነበረው የማህበረሰቡ ሰላም በዛው ልክ እንዲቀጥል ለማድረግ የኛ ድርሻም የላቀ ነው። ባገኘነው ውጤት ልክ አሁንም መስራት ይኖርብናል። ፍቼ ጫምባላላ የአብሮነት የሰላም የፍቅርና የመረዳዳት እሴቶች ጎልተው የሚታዩበት፣ ቂምና ቁርሾ ተወግደው ይቅርታ የሚሰፍንበት ነው ሲሉ አሚኮ ያነጋገራቸው የሐዋሳ ከተማ ነዋሪዎች ተናገሩ። ፍቼ ጫምባላላ አገራዊ አንድነትን በማጠናከር ረገድ ሚናው የጎላ መሆኑም ተነግሯል። ሰለሞን አሰፌ ዝርዝሩን ይዟል። ፍቼ ጫምባላላ በሲዳማ ሕዝብ ዘንድ የአዲስ ዘመን መለወጫና ማብሰሪያ ሆኖ የሚከበር ታላቅ በዓል ነው። ይህ በዓል በህብረተሰቡ ዘንድ ትልቅ ቦታ የሚሰጠው ከትውልድ ወደ ትውልድ ሲሸጋገር የመጣ ባህላዊ ትውፊት መሆኑን አማራ ሚዲያ ኮርፖሬሽን ያነጋገራቸው የሲዳማ ክልል ነዋሪዎች ተናግረዋል። በዓሉ የሲዳማ ማህበረሰብም ሆነ አጠቃላይ የኢትዮጵያ ህዝብ ዓለም አቀፍ አንድ ላይ ተሰብስቦ የሚያከብርበትና በበዓሉም ሰላም፣ ስለ ፍቅር፣ ስለ ልማት የሚወራበት ነውና ይህ በዓል በዩኒስኮ በማይዳሰስ የሰላም የፍቅር፣ የመረዳዳት እሴቶች ጎልተው የሚታዩበትና ሰላምን በማጠናከር ረገድም ሚናዊ ጎላ መሆኑን ያነጋገርናቸው ነዋሪዎች ነዋሪዎች ገልጸውልናል። ከሌሎች በዓላት ለየት የሚያደርገው በበዓሉ ወቅት እርድ አይፈጸምም፣ እንጨት አይሰበርም፣ መሬት አይታረስም፣ ልጆች አይመቱም። መጀመሪያም በዓሉ ሲከበር ሁሉም ብሔረሰብ አንድ ላይ ስለሚያከብሩ አቃፊ ስለሆነ በአሁኑ ሰዓት ደግሞ ከኢትዮጵያ ማልፎ ለአማራ፣ ለትግሬው፣ ለኦሮሞ፣ ለሶማሌው፣ ለከምባታ፣ ላድያ የሁሉም በዓል ነው። ስለዚህ ሁሉም ያስተሳስራል። ይሄ ሌላ ብሔር ነው ብሎ አንድ ሰው ሌላ ነገር እንድናገር አይፈልግም። ተሰብስበን በአንድ ገበታ አንድ ቤት እንኑር። ሰዎችን መሰባሰባቸው ያንደኛው ችግር የኔ ችግር ነው ብሎ የእርስ በርስ ሐሳብ የሚለዋወጥበት ነው። የጋራነታቸውን የሚገልጹበት ስለሆነ ኢትዮጵያን ከፍ ለማድረግ የኢትዮጵያን ማንነት ለመግለጽ ኢትዮጵያ ውስጥ አብሮ መኖርና ማደግ የሚያስችል አንዱ መገለጫው ነው የኢትዮጵያዊነት ብዬ ነው የማስበው። ፊቼ ጨምባላላ የሲዳማ ሕዝብ ማንነትና ባህልን ከማስተዋወቅ ባለፈ የሰላም የአብሮነትና የወንድማማችነት እሴቶችን በማጎልበት ረገድ ሚናው ከፍ ያለ እንደሆነ የሚናገሩት ነዋሪዎቹ መጠበቅና ለትውልድ ማስተላለፍ እንደሚገባም ተናግረዋል። አብሮንና አንድነትን ለመጥቀም ሌላም ብሔር በየአገሩ በየክልሉ ያሉ ሴት፣ ወንድ፣ ወጣት የስዳማን የፍቼ ጨምበላላ ውስጥ ያለው ህርቅና ሰላም በማየትና በመገነዘብ እውቀት በመውሰድ ይህንን ቱርፋት ይህንን ሰላም እንዲያገኙና እንዲሰለጥኑ የስዳማን ህዝብ ታሪክና ታምር አንድነትን መጥቶ ቢቀበሉ። ኢትዮጵያ ፍቅር ናት፣ ሌላ የለንም። አገራችን እቺ አንድ ናት፣ ኢትዮጵያ መቀየራ የለንም። በአንድነት እናከብር፣ እንሰብሰብ፣ በአንድ እንብላ፣ እናከብር። ፍቅር እናስተምር። ኢትዮጵያኖች እጣ ፈንታችን የተሳሰረ ነው። ይህንን ማመን አለብን። አንዳችን ተነጥለን ከሌላው ተነጥለን መኖር መቆም የምንችል ህዝቦች አይደለንም። ፈጣሪም ሲፈጥረን ታሪካችን የሚያሳየው ያለፍንባቸው ምዕራፎች የሚያሳዩን ተደጋግፈን ነው ያለፍነው። አብሮ መሆን ኢትዮጵያን ጠቅሟል። በጣም ወላይታው ሲዳማን እንደሚያስፈልገው አውቀዋል ማለት ነው። አማራው ሲዳማን እንደሚያስፈልገው አውቀዋል ማለት ነው። አማራው ትግራዋይ፣ ኦሮሚያ እንደዚህ ኦሮሞም ሌላው እንደሚያስፈልገው በደንብ አውቀዋል ማለት ነው። ስለዚህ አብሮነታችን ለህልውናችንም ጭምር ወሳኝ ነው። እንጠፋለን ከተነጣጠለ። ይህ ሀብት የሰላምና አብሮነት መሰናክል የሆኑትን ቂምና ቁርሾ በማስወገድ ይቅርታን የሚያበረታታ በመሆኑ በዓሉ እንዳይደበዝዝ መላው ኢትዮጵያዊ ሊጠብቀው ይገባል ተብሏል። እየተከታተላችሁ ያላችሁት ካሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የእለቱን ዜናችን ነው። አሁን ደግሞ ወደ አጫጭር ዘገባዎች እናልፋለን። መሰረት መቅጫ አዘጋጅታችኋለች፣ እንደሚከተለው ይቀርባል። ውጭ ጉዳይ ሚኒስቴር የስድስተኛ ዙር ሰልጣኝ ዲፕሎማቶችን ስልጠና አስጀመረ። በስልጠናው አምሳ ሰልጣኞች ተሳትፈዋል። በስልጠና ማስጀመሪያው የሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ዶክተር ንጉስ ታደሰ ዩኒቨርሲቲው ዲፕሎማሲና ዓለም አቀፍ ግንኙነት ትምህርት ክፍል ከፍቶ ተማሪዎችን እያሰለጠነ ይገኛል ብለዋል። ሰልጣኝ ዲፕሎማቶች ዓለም አቀፍ ነባራዊ ሁኔታን መረዳት የሚያስችል እውቀት ይዘው እንደሚወጡም ገልጸዋል። ሰልጣኝ ዲፕሎማቶች በፖሊሲ በንድፈ ሀሳብና ተግባር ተኮር ላይ ያተኮሩ ስልጠናዎችን እንደሚወስዱ ተጠቁሟል። በስልጠና ማስጀመሪያ መርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ፣ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ፣ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩና የሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ዶክተር ንጉስ ታደሰ ተገኝተዋል። የውጭ ጉዳይ ሚኒስቴር በአምስት ዙር ሰልጣኝ ዲፕሎማቶችን አሰልጥኗል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ለ2017-2018 የምርት ዘመን ግብዓት የሚውል እስካሁን ከ900 ሺህ ሜትሪክ ቶን በላይ ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቀ። መንግስት ለ2017-2018 የምርት ዘመን ግብዓት የሚሆን 24 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኮንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ እያስገባ ይገኛል። እስካሁንም ከአንድ ሚሊዮን ሜትሪክ ቶን በላይ ጅቡቲ ወደብ መድረሱን የኢትዮጵያ ማሪታይም ባለስልጣን አስታውቋል። ከ ከ9000 ሜትሪክ ቶን በላይ የሚሆነው ደግሞ ወደ ሀገር ውስጥ መጓጓዙን ከባለስልጣኑ የተገኘ መረጃ ያመለክታል። 118956 ሜትሪክ ቶን ማዳበሪያ ጅቡቲ ወደብ ላይ እንደሚገኝም ተገልጿል። የተጓጓዙት የማዳበሪያ አይነቶች ዩሪያና ዳፕ ናቸው። ማዳበሪያው በድንበር የደረቅ ጭነት ተሽከርካሪና በባቡር ወደ ሀገር ውስጥ መጓጓዙንም ባለስልጣኑ ጨምሮ አስታውቋል። ዘገባው የኢትዮጵያ ዜና አገልግሎት ድርጅት ነው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ኃላፊ ሌተናል ኮሎኔል አብደላ ማመድ ከተመራው የምርመራ ቡድን ጋር በወንጀል ምርመራ ዙሪያ ተወያይተዋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከወንጀል ምርመራ ቡድን ጋር ባደረጉት ውይይት በዱባይ ወንጀል ሰርቶ በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ እየተከናወነ ነው ብለዋል። በሁለቱ ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፎ በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋምና የልምድ ልውውጥ በማድረግ እንደሚሰራ ተናግረዋል። ሌተናል ኮሎኔል አብደላ ማመድ በበኩላቸው በቀጣይ ለሚከናወኑ የጋራ የወንጀል ምርመራ ስራዎች ወደ ዱባይ የሚሄዱትን የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጋር ኃላፊዎችን ለመቀበል ዝግጁነታቸውን መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘገባ ያመለክታል። አሚኮ አዲስ ኤፍኤም 135 በየዕለቱ ከቀኑ 9 ሰዓት እስከ ምሽቱ 12 ሰዓት በአዲስ አበባና አካባቢዋ የሚደመጠው ስርጭት አሁን ይጀምራል። የአሚኮ አዲስ ኤፍኤም መቶ ሶስት ነጥብ አምስት በልዩ ልዩ ዜናና ፕሮግራሞች በተለየ አቀራረብ ታግዞ ትኩስና ትክክለኛ መረጃዎችን ወደ እናንተ በማድረስ ላይ ይገኛል። ጣቢያችን የአማራ ሚዲያ ኮርፖሬሽን ሰባተኛ ሬዲዮ ጣቢያ በመሆን በመዲናችን አዲስ አበባና በአካባቢው መደመጡን ቀጥሏል። አሚኮ አዲስ ኤፍኤም 103 ነጥብ 5 የመረጃ ፍላጎታችሁን ለማሳካት አዝናኝና አስተማሪ እንዲሁም ቁም ነገር ሰጪ ፕሮግራሞችን በግሩም አቀራረብ ከሽኑ ወደ እናንተ ያደርሳል። ዘወትር ከሰኞ እስካረብ በሚኖረን የዜና ዕወጃ ሰዓታችን የሀገር ውስጥና የውጭ ትኩስ መረጃዎችን ከስፖርታዊ ጉዳዮች ጋር አዋስተን ወደ እናንተ እናደርሳለን።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 ረዱ ሙያተኞች ሜዳ ውስጥ ያሉ እስኪ መስሎት በስሜትና በምናብ ወደ ስቴዲየም እንወስዳችኋለን። አሚኮ ስፖርት አብሮነቶን ከአሚኮ አዲስ ፌም መቶ ሶስት ነጥብ አምስት ጋር በማድረግ ምርትና አገልግሎቶን ያስተዋውቁ አጋር ይሆኑ። አሚኮ አዲስ ፌም መቶ ሶስት ነጥብ አምስት ለህብረተሰብ ለውጥ እንተጋለን። አሁን ደግሞ የዜና ሰዓታችን የመጨረሻ ምዕራፍ ወደ ሆነው ሁነት ቆማ እናልፋለን። የገቢዎች ሚኒስቴር በምስራቅ አዲስ አበባ ቅርንጫፍ ጽፈት ቤት በታክስ ህጎች ዙሪያ የሰለጠናቸውን አነስተኛ ግብር ከፋዮች መጋቢት 23 ቀን 2017 ዓ ም ያስመርቃል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን ምስጋናችን ከልብ ነው። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ጤና ያስጥልን።